አሳያቸ በነጻ የሚሰራ አፕሊኬሽን ነው። እሱን እንዴት እንደሆነ አሳያችኋለሁ። ፈሎው ላይክ፣ ሪፖስት ማድረግ እንዳይረሳ። ለማንኛውም ቀጥታ ወደ አፕሊኬሽኑ ቀጥታ ወደ እት ላይ እዛ ኤምቲኤም ብላችሁ ትጽፋላችሁ። ኤምቲኤም ቱና ላይት የሚለውን ቪፒኤን ታወርዳላችሁ። ከዛ በኋላ እችነች ኢንስቴል ታደርጋላችሁ። ኖርማሊ እኔ ኢንስቴል ስላደረኩት ማለት ነው። ከዛ በኋላ ቀጥታ ወደ አፕሊኬሽን ትሄዳላችሁ። ሽፋን ይመጣላችኋል። ኖርማሊ እኔ መጀመሪያ ስለ አወራሁት ነው። ከዛ ላተር ትሉታላችሁ፣ ወይም ደግሞ ቴሌግራም ላይ ይህን ማድረግ ከፈለጋችሁ ጅን ታደርጋላችሁ ማለት ነው። እችኛው አፕሊኬሽን ላይ የት ምትለው አንሊሚትድ ስትጠቀሙ ታይም ምናምን ባይት አንድ የኮኔክት ካርጋችሁ በኋላ አይወጣም። ሰዓት መግዛት ምናምን የሚባል ሰዓት ለመጨመር ቪዲዮ ማየት ምናምን የሚባል ነገር የለም። ቀጥታ ዋትስአፕ ወይም ደግሞ የቴሌግራም ፓኬጅ ከገዛችሁ በኋላ ለሁሉም አንሊሚትድ አስራ ሁለት ብር ብቻ ፍሪ ይሰራላችኋል ማለት ነው። ከዛ ይቺኛዋ የፈለጋችሁትን ግን እንትን ልት አውቶ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ሌሎችንም እንዳለ መምረጥ ትችላላችሁ ማለት ነው። ሰርቨሮችንም ማለት ነው። ለምሳሌ እኔ ቤስት አውስትራሊያ የሚለውን ብነቃ ከዛ በኋላ ይሄኛውን ዋትሳፕ ወይም ደግሞ ቴሌግራም ፓኬጅ በአስራ ሁለት ብር ገዝታችሁ በቀላሉ መጠቀም ትችላላችሁ ማለት ነው። እኔ አሁን ለምሳሌ የዳታውን ኦፈር ይገዋለሁ፣ በእንትን ነው የምጠቀመው። በጣም ፋስት ነች፣ ፎር ጂ ፋስት ነች። ሁሉንም አፕሊኬሽን በነፃ ነው የሚሰራው ማለት ነው። ፕሮሎንግ ያደርጋል። ፍሪ ነው ለራሱ የሚጠቀመው ነገር የለም ማለት ነው ኮኔክት ያደርግላቸውን ለጋቸው ር መረናቸው